በመጨረሻም እንግዲህ እየሳኩኝ እቃውን ጣጣልኩት ማለት ነው። አሰላሙ አሌይኩም አራምትላ በረካቱ። ሰላም ውድና የተወደዳችሁ የተከበራችሁ በምድረ አለም ላይ ብትገኙ ወደ ሀገሬ ልጆች፣ እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት አብዝቼ እመኝላችኋለሁ። ዛሬ እንግዲህ ድጋሚ ማለት ነው በሌላ ቀን ከጓደኛዬ ጋር የብር ጌም ስንጫወት ነበር እና ያው በጊዜው ትንሽ አናዶኛል። አለላችሁም ያው የጓደኛ ማግኘት የእኔ ማግኘት ነው እና እየተሳሳቅን እንግዲህ ጓደኞቻችን ባበረከቱልን ብር ማለት ነው። ጋብዛኛለች ወይስ አልጋበዘችኝም? ቀጣይ ቪዲዮ ላይ የምለቅላችሁ ይሆናል እና ደሰሚል ጌም ነበር እዚህ ጋር ስንጫወት የነበረው። እስኪ ጌሙ ምን እንደሚመስል ደግሞ አብረን የምናየው ይሆናል። እስከዛ እንግዲህ ይህንን ቻናል ሰብስክራይብ ያደረጋችሁ አበረታቱ ወደ ቪዲዮ እንሄዳለን። በመግባላያ ገኝ ወደ ሀገሬ ልጆች እንደት ናችሁ? እየታላችሁ እያላችሁበት ሰላም ጤና ፍቅር አንድነት እመኝላችሁ። አለ ለስላሳ ብር አስቀምጠውልናል አስር ብር እስከ አምስት መቶ ብር አለ። የአምስት መቶ ብር እጣ ተካፋይ ብሆን ደስ ይለኛል። እና ዛሬ ደስ የሚል ጌም አለ። እስኪ ከዛ ከጌሙ በፊት ጓደኛዬ ሰሩት በላችሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ደህና ናችሁ? እኛ ደህና ነን። እንግዲህ እንዴት ናችሁ? ዛሬ መተናል ማለት ነው። እንደማሸንፍ እርግጠኛ ነኝ። አልጣ ሸ ይኔን ማሸንፋ ይን አብራችሁን ቆዩ። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ አድርጉ ቪዲዮ ሲጀምሩ ወደ ጨዋታው፣ እንግዲህ ጨዋታው ሲጀምር እዚህ ጋ ውሃ አለ፣ ለስላሳ አለ። ከዛ ከዛ በኩል ካለው ጋር ተመሳሳይ ያመጣ ሰው እንግዲህ ብሩን ይወስዳል። እንግዲህ ተመሳሳይ አመጣለሁ ተስፋ አደርጋለሁ። ወይ እንጀምራለን? አንቺ ጀምሬ ኧረ ብንሞክር

እኔ አልዋሽም። እኔ እንደሱ አይደለሁም። ብዙ ዝታ ነበረ። ብዙ አስባ ነበር። አምስት ሰዓት እኔ ግን ችግር የለውም። አሴር ገብቶሻል። አዝናኝ እንደ ጸባይሽ ቤተሰቦቼ ጓደኞቻችን ብራስ ይዘው ነበር። በነገራችን ላይ ማለት ነው ያው እኔ አምስት መቶ ብር እረባ ያለው ብዬ በጣም በጣም በጣም በጣም ለብቻ ነበር። ነገር ግን አልተሳካም። ያው የጓደኛዬ ገንዘብ ማለት የእኔ ገንዘብ ነው። እንኳን ደስ አለሽ ጓደኛዬ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። አመሰግናለን እና ውድ ቤቶ ሰዎቻችን፣ የዛሬው ጌም ይህን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ይህን ቻናል ሰብስክራይብ ላይክሸሪ እያደረጋችሁ ቤተሰብ ሆኖ አበረታቱን። ለምታበረታቱን ደሞ ከልብ እናመሰግናለን። ቀጣይ በራሳችን አይዲያ ፏፈሽ ብለን ይዘን እናችሁ እንመጣለን። እስከዛው ድረስ እንግዲህ ሰላማችሁ ብዙ እያል የዛሬውን ቪዲዮ በዚህ እንጨርሳለን። መልካም ጊዜ። እኔ እምለው የለኝም ያው ደስ ብሎኛል በማሸነፌ ሌላ ምንም የለኝም ያው ዝታብኝ ነበረ ደስ ብሎኛል ቤተሰብ አትርሱ ሰብስክራይብ አድርጉ ቪዲዮውን ሲጀምሩ ደግሞ ላይክ አድርጉ ማለት ነው አበረታቱን እናመሰግናለን እንወዳችኋለን ባይባይ